በካሜራ እይታ ውስጥ ነው። በካሜራ እይታ ውስጥ ነው። በወጉ ስራ ያሁን ጨርሶ እዚህ ያወጣዋል፣ አይደል? ሰላም በያችሁ። የእኛ ነው ይሄ፣ የእኛ ነው መሰልኩ። ጨርሶ ዕቃ እያወጣን ነው ቤተሰብ ይሄ በዚህ መደለጫ የኛ ነው እንግዲህ ሱቅ ልንከፍት ነው ነው። ሲን ይወጣነ ቤተሰብ አስር ደቂቃ ሰውር ወደ ቤት ይዘን ስንሄድ እዛም፣ እንግዲህ አዲሱን ሱቃችንን እናሳያቸዋለን። ሳያችኋለን ስንደረደር ምናምን ላይ ካድርጉን፣ ሸር በእናታችሁ ላይ ካድርጉን ማበረታቱም ብርታታችን ናችሁ አላችሁኝ። እኔ ቃል ገብቻለሁ። እንግዲህ ቃሌን ከሞላችሁልኝ እኔ ሰርፕራይዝ እንደ አደርጋት

ከዚህ መከፋፈያ ሁሉም ነገር አለ። ማሻአላህ፣ ከዚህ ተረክበን ለሚሄድ ነው። እንግዲህ አዲስ ስራ እንግዲህ ያው ሊጀመር ነው። እነዚህ የገዛናቸው እቃዎች ናቸው። ዋጋቸውን ሂሳብ ምናምን ሰርተን እንነግራችኋለን። ከዚህ አይደለም ሀና፣ ለስላሳዎች። አረ፣ ይሄ ነገር ምንድ ነው? ይሸጣል

እንተነው ብቻ ቀረ ምናምን አሁን ያለውን ነባራዊ ሳይሆን ይሄን ነው ሂሳብ የምትሠሪው እንጂ ቀነሰም ነው ስንት

ለምን እዛችሁ ቁጭ ብለሽ በረንዳው ላይ የስራ ትንሽ ምንም ነገር የለውም። የስራ ትንሹ ላይ የለውም ጊዜ ይሽርእ እነዚህ ብልቡሎቹ ነገሮች የሚጠብቸው ቆቀር ቆቀር እነዛ ቆቀር እሱን ከገዛሽ ማ ቆቀር እሱን ከገዛሽ ሁሉንም መስራት ትችያለሽ። ናይማዋ ዝች ላይ ጨመራ የመጀመሪያው

አሰላም ዐለይኩም ወረሕመቱላሂ በረከቱ። ውድ እና የተከበራችሁ የኢትዮጵያ ቤተሰቦቻችን እንደናችው፣ እኛ ጋር አልሐምዱሊላህ ሰላም ነው። እንደምታውቁት ሱቅ ከፍተናለን። ማሻአላህ እንግዲህ የመጣችሁ ግዙ፣ ገዛዙ ሁሉም ነገር አለ። ጥለቡ ጥለቡ በኦንላይን ነፃ ዲሊቨሪ እናደርሳለን። ይሁሉ ጀምዓ ደንበኛ ነው። እንደምታውን ያው ዝች ዝች እያለ እየመዘን እየሸጥነው ሰፈራችን ላች ላሳያችሁ፣ እንደዚህ ነው። ጓደኛዬ ናት፣ በነገራችን ላይ ሱቁን የከፈተችው ዘንዘይራት መተን፣ ያው እዚሁ ሰብሰብ ብለናል። እንደምታዩት እነ ሰንችብስ እነ ዳይፐር እነ ላርጎ እነ ጁዛጁዝ ነገሮች አሉ። ሁሉም አለ ማሻለህ። ስኳር አለ፣ ክካክኮች፣ ቡና ሁሉም ነገር አለ ማሻላ። ዋጋው ልንገራችሁ ነው። ዋጋውን እንግዲህ ልንገራችሁ መሰል ነገራችን ምንጁዝ ነኝ። አቮካዶ ስንት ነው? እንቁላልም አለ እነዛ ስንት ነው? ስንት ነው? እንቁላል ሃያ ሁለት ብር ነው። አንድ እንቁላል ሃያ ሁለት ብር ገብታ ጉር ነው። ጉር ጉር ሌላ ፓስታ ስንት ነው? 110 መቶ 100 ብር ፓስታ ኦኬ፣ ብር ይመስለኛል። ፓስታ ቆንጆ ነው ይሄ፣ ይሄ እነዚህ የአስር ብር የአምስት ብርም አለ። ኢንዶሚ አለ። ኢንዶሚ ስንት ነው? ኢንዶሚ ስንት ነው? ኢንዶሚ ስንት ነው? ሌላ ያወራሉ። እዚችን ኮንቴነር እንግዲህ አዲስ አሰርታ ነው። የዚህችን ዋጋ ከፈለጋችሁ እንሰራላችኋለን። ኮንቴነር ስንት ነው?

በሰፊ ቪዲዮ እንሰራላችኋለን። እቃ እቃውን ሌላ ጊዜ እንሰራለን ብላለች። አሁን እቃውን አሳያችሁ፣ እቃውን አሳየኋቸው። እንግዲህ ያ እንግዲህ አዲስ ነው፣ ተፈፈተ። ያው ሶፍት አለ፣ ዳይፐር አለ፣ በሳኬት እንዶሚ ምና ሁሉ ነገር አለ። ማሻአላህ ሁሉም ነገር አለ። ማሻአላህ ተላጀም አለ።